ያውቀዋል። በቃ ኢሳ የምትሉት ታቁታላችሁ ማለት ነው። እሺ እሺ፣ ነብዩ መሀመድን በምድር ላይ በነበሩበት ሰዓት ላይ እናንተ ታቁታላችሁ፣ እኛ ኦርቶዶክሶች ደግሞ አናቁም ክርስቲያን ማለት ነው። ለዚህ ነው ካንተ ምፈልገው ምንድነው፣ የሁለቱ ንፅፅር በምድር ላይ በነበሩበት ሰዓት ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ የተሰረ የበረበረበት ወቅት የነበረውና ነብዩ መሐመድ የነበሩበትን የሁለቱን ንፅፅር ብቻ እንድሰራልን እንፈልጋለን። ምክንያቱም ሁለቱን በምድር ላይ ተመላልሰው እናንተ ታውቁታላችሁ፣ እኛ ደግሞ ንፅፅር ስራ ብትለን፣ እኛ ኦርቶዶክስ አናቃቸው። ነብዩ የጌታችን መድረክ ክርስቶስ ብቻ ነው እናቁ። ገባ አይደለ? ስለዚህ ሁለቱን ንፅፅር አድርገ የምትሰራልን ቪዲዮ ወይ ደግሞ የምትሰራልን የምታስረዳን ነገር ካለ እሱ ለመስማት ያህል ነው። ለሁላችንም ለመፍረስ ላይ መቸም ማለት ነው ያቄ ብዙ ጊዜ በነብዩ መሐመድ የሚነሱ ጥያቄዎችን በምንሰማበት ሰዓት ላይ አንዳንዴ እንደ ሰውኛ የምንፈርዳቸው ነገሮች አሉ። ለምሳሌ አሁን በአንድ ለሊት ይሄን ያህል ግንኙነት አረጉ ሲባል እንደ ሰውኛ ስታስበው ይሆናል አይሆንም የሚለውን ነገሮች ያው እንደ ሰውኛ ትፈርዳለህ። ለዚያውም በሁለቱም ደግሞ ያለውን እንደ ሰውኛ እኛ ተገነዛዝምን እንድናስብ እንድንፈርድ እስቲ ያለውን ነገር እንድትሰራልን ነው። አመሰግናለሁ። እናከብራለን

ሙሐመድ ማለት ልክ ከእርሱ በፊት እንዳለፉ መልእክተኞች አንድ መልእክተኛ ነው ይላል። በአንድ ቃል ይገልጻቸዋል። ሁለቱም ለአንድ ዓላማ የተላኩ ነብያት ናቸው። ለታሻላ እርሱም እርሱ ምንድነው ያን የላካቸውን አንድና ብቸኛ የሆነውን አምላክ እንዲያስመልኩ ለሰው ዘር። ያ አንድ አምላክ በአንድነቱ ላይ ሦስትነት የሌለበት ብዜት የለውም አንድ ብቻ ነው። መሲሁ ከመሲሁም፣ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ትምህርት የያንዳንዳቸውን እያነሳሁ ላስረዳችሁ።

ያቸው አስተምሮታቸው ያ አንድ አይነት አስተምሮ ነው ያላቸው። ሁለታቸውም ወደዚያ ወደ አንድ አምላክ የተጣሩ ናቸው። መሲሁ፣ አሁን ደግሞ የሚያለያያቸውን ነገር ልንገራቸው። ይህ ባጭሩ፣ ይህን ከሆነ የሚያለያያቸው ምንድን ነው? መሲሁ ለአንዲት ህዝብ የተላከ ነው፣ ለእስራኤል ህዝብ ማለት ነው። ነቢዩ ሙሐመድ ሰለላሁ ዓለይሂ ወሰለም ለዓለም ህዝብ የተላኩ ናቸው። ማስረጃ ለዚህም ራሱ መሲሁ ሲናገር ምን ይላል? ያ በኒ እስራኤል ኢኒ ረሱሉላሂ ኢለይኩም፣ ማለት እናንተ የእስራኤል ልጆች ሆይ እኔ ወደ እናንተ የተላኩላቸው መልእክተኛ ነኝ አላቸው። ለማርያም ሲነገራት ጊዜ እሺ፣ በአንድ ሌሊት ከዘጠኝ ሰዎች ጋር ተኝ የሚለውንም አስረዳቸዋለሁ። ወደ እሱ እመጣለሁ። ችግር የለውም። አሁን እዚህ ቦታ ላይ የሚለያዩበት ነገር አንደኛ ይሄ ነው። ኢየሱስ ክርስቶስ ወደ ማን ተላከ? ለእስራኤል ወገን የተላከው አላህ ይሄን በርካታ ቦታ ላይ በቁርአን ላይ ይነግረናል። ወረሱለን ኢላ በኒ እስራኤል ይላል፣ ወደ እስራኤል ልጆች የላኩት መልእክተኛ ነው እያለ ይገልጸዋል። ነቢይ መሐመድ ሰለላሁ ዐለይሂ ወሰለም ወዴት እንደላካቸው ገልጸዋል ወይ ገልጿል። በሱረት አንቢያ ላይ ምን አለ አላህ

ለአንዱ የተሰጠው ተአምር ለሌላው ላይሰጥ ይችላል። ይህ መበላለጫ ሚዛን ነው ወይ? ይህ አይደለም፣ ይህ አይደለም። ለምሳሌ ሙታንን የማስነሳት ተአምር ተሰጥቷል። አዎ ያስነሳ ነበር። ሙታን ልክ እንዲሁ ማየት የተሳናቸውን ይፈውስ ነበር። አዎ ይፈውስ ነበር። ለምጽ ያለባቸውን ይፈውስ ነበር። በመዳበስ እንደዚህ ይፈውሳቸዋል። ለምጽ ያለበት ሰው ከመጣ ቢስሚላህ፣ በአላህ ፍቃድ ብሎ ይፈውሰዋል። ያንን ሰው ሲዳብሰው ጊዜ ይፈውሳል። ልክ እንዲሁ መናገር የማይችሉ አፈደዳዎችን ከእናት ወድ ሲጀመር መናገር የማይችልን ይፈውስ ነበር።

እፍ ማለት አይናቸው ያየ እነዚህ ሰዎች አላህ ስብሐነ ወተዓላ በራሪ ወፍ ያደርግለታል። ወዲያው ስትበር ይመለከታሉ። ፈተኩኑ ጠይረን በኢዝኒላህ አላቸው። መሲሁ በአላህም ፈቃድ በራሪ ወፍ ትሆናለች አለ። አንደኛ ይሄ ነው። ሁለተኛው ምንድነው? መስማት የተሳናቸውን ሰዎች ይፈውሳል፣ ማየት የተሳናቸውን ሰዎች ልክ እንዲሁ፣ ሙታኖችን ያስነሳል። ሌላው እዚያው ጋር ከተገለጸ ተአምር ወኡነቢኡኩም ቢማ ተእኩሉና አላቸው ለህዝቦቹ

ከመልእክተኞቹ የመረጥኩት ሲቀር እያለ ይናገራል። ለመልእክተኞቹ ለነብያቶቹ ያሳውቃቸው ነበር። ዩሱፍ ይህን ተአምር ተሰጥቶ ነበር። ዩሱፍ አለይሂ ሰላም በእስር ቤት በገባ ጊዜ ምን እንደሚበሉ እንደሚነግራቸው ይገልጻል። ምን ይላል? ቃለ ላ የእቲኩማ አጣሙ ቱርዘቃኒሂ ኢላ ነበእትኩማ ቢተእዊሊሂ ይላቸዋል። ዩሱፍ እስር ቤት ውስጥ ላሉት ሰዎች አሁን የሚመጣላችሁን እንድትበሉ የሚመጣላቸውን ምግብ ሳይመጣ በፊት እነግራችኋለሁ ይላቸዋል። ምን እንደሚበሉ እዛን ቁጭ ብሎ ተአምር ያሳያቸው ይነግራቸው ነበር። አሁን የሚመጣው ምግብ እንዲህ እንዲህ ነው ይላቸዋል። ያ ምግብ ልክ ሲመጣ ጊዜ ባለው መሰረት ይመጣል። ይሄን ተአምራትን መሲሁ ያደርግ ነበር። ወታች አላም እና ይሄ ነው ሌላ ነገር። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተአምር ተሰጥቷል። እርሳቸው ደግሞ ምንድን ነው ጨረቃን መክፈል። ይመስል የመካ ሰዎች ከዕለታት አንድ ቀን ጠየቋቸው፣ ያ መሐመድ እንኩን ተነብየን አሪና አያ መሐመድ ሆይ አንተ በእውነት እንዳያምላክ ያምላክ ነብይ ከሆንክ ተአምር ተርጣ አሳየን እንዳሏቸው ፈአራሁም ሽቃቅ ተልቀብር ጨረቃንም ከፍለው አሳዩዋቸው። ይሄ ነው ለጥቂት ሰው የሚበቃን ምግብ ለብዙ ሰው እንዲበረከት ማድረግ፣ ልክ እንዲሁ ከጣታቸው መካከል ውሃ እንዲፈልቅ ማድረግ። ልክ እንዲሁ ሌላው ተአምራዊ ጉዞ ያደረጉት ከመካ እስከ ኢየሩሳሌም ድረስ ወይም እስከ ቤተል መቅደስ በአንድ ሌሊት በዛቸው ሌሊት ሰባቱን ሰማያት አድርገው መሄዳቸው አድርገው ነበር። ነብ ስለ ሰለም ሌላው ነገር በዚያ ገነትን ማየታቸው ገነትን ስለ ገነት ማንኛውም ሰው ሲናገር ገነት የምትባል ሀገር አለች እያለ ለተውልዶ ያስተምራል እንጂ ነቢይ አየሁ ብሎ የሚናገር የለም። ነቢ ሰለላሁ ዐለይሂ ወሰለም ሲቀሩ እኔ ገነትን አይቻታለሁ ብለውን ያስተማሩልና አላህ ስብሓነሁ ወተዓላ አሳይቷቸዋል። ሌላው ቀደምት ነብያትን እንዳለ ማግኘታቸው አላህ አስነሳላቸው ሁሉንም ነብያት አግኝተዋቸዋል። እነ አብርሃም፣ እነ ኢስሐቅ፣ እነ ያዕቆብ፣ እነ ዩሱፍ ሁሉንም እንዳለ መሲሁን ሁሉ እንዳገኙት ቃል በቃል ማስረጃ አለ። እነዚህ ነብያቶችን አምላክ አላህ ስብሓነሁ ወተዓላ ያገናኝታቸዋል። ሌላው ከአምላክ ጋር ቃል በቃል መነጋገራቸው ይህን ተአምር አምላክ ያደረገ የሰጠው ለማን ነበር? ለሙሴ ነበር። ልክ እንዲሁ ለአዳም ሙሴ እንዳናገረው አምላክን ሁላችንም የምናምንበት ነገር ነው። አምላክ ከዚያ በኋላ ማንን ያናገረው? እርሳቸውን ቃል በቃል አናግሯቸዋል። ሙሐመድ ሆይ እያለ እርሳቸውም፣ አቤቱ ጌታ ሆይ እያሉ እየመለሱለት ያወሩት አለሶ ሙስሊም አ ሁለት ላይ ታገኘት አላቸው። ይህ ነው። ሌላ አሁን እናንተ ብዙ ጊዜ ታነሳቸው የፈለጋቸውት ምንድን ነው? ከትዳር ጋር በተያያዘ ህግና ስርዓትና ስለሚነጅሱና ስለማይነጅሱ ነገራቶች ከሰው ልጆች ስለሚ